ውድ ቤተሰቦቻችን እንግዲህ፣ እንደምታዩት ዛሬ ይኸው ላችሁ ሰንዳፋ፣ በጣም ነው የሚያምረው። ዛሬ ቦታ ቦታ ነው፣ ግሪን ነው፣ በጣም ግሪን ነው። አሁን አየሁ እየመጣሽ ነው፣ አሁን ማለት ነው። ምን እናደርጋለን? እና እንዴት ናችሁ ፋሚሊ? ያው አሁን ማለት ነው ሰላም፣ ቢያቸው ምንድነው የምትሠራው? ጤፍን ለሳይ፣ ዘጋ ያለች አለም ትታያለች። ላሚቷ ያንቺ የኔ ነች። ኧረ ተይ ላሚቷ ግላሿ እዚህ ጋር ጤፍ አለኝ። ይኸውልህ፣ የማዳን ቆሞች። አረ፣ እሷም አለ ደግሞ። የምር እንዳይመስላችሁ ጀመረ። እኔ ካለሁበት ያው፣ እናንተ እንደምትወዱኝ አውቃለሁ ጋይስ። እና በእኔ ስም እስኪ አንድ ዝም ብላችሁ ይሄንን ያወቀ ሰው ይሄንን ያወቀ ሰው እስኪ ቆይ አዙሪን። ይኸውላችሁ ጋይስ፣ ይሄን የሚያውቅ ሰው ምንድን ነው ንገሩን።

ብሎ ሰላም ብያለሁ። እግዚአብሔር ይመስገን ጠፍታል

እና ጋይ ስላችኋለሁ አሁን ማለት ነው። ምንድነው መሰላችሁ? ከወይን ሸጥ ጋር አንድ አንድ ሁለት እሺ፣ ያለን ሀብት እና እንደ ቤተሰቦች አሁን ይሆንላችሁ አዩ ቪዲዮ ያን እንግዲህ ውድ ቤተሰቦች አሁን ማለት ነው። እዚህ አካባቢ ጉንዳን አለ። እኔማ ይዘዋል ወይ? ችግር የለም። አመሰግናለሁ አባት። እራሱ ይዘዋል

አባቶቻችን ጨዋ ነበረ። አጠገብህ እንዳደርሽ ይህንን ቆርጠን እንብላ ነ ሁለተኛ አጠገብህ እንዳድር ሩዝ ማሳ ውስጥ እንደዚህ እኔ ማለት ማለት ነው እኮ ጠብቀኝ፣ አላስረዳም እኔ ማለት የባለ ሸሚዝ የባለ ሸሚዝ ባለት ትዳር ነኝ እያልሽ ነው። ማን ይወቅልኝ ብላ ነው። ቆይ እኛ አሁን እኛ እናገባ እናገባለን። እዛ ያሉት ሰዎች ያውቃሉ። የሚያገቡኝ ሴቶች አሉ እና ይላልናኸኝ። ልትመታኝ አትፍራ። የከተማ ልጆች እኮ አልተቀጡም። ማለት ያው እኔ አላምንሽ እኮ ጠብቀኛ። ይሄ አሁን በእኛ ሀገር ምን ይባላል መሰለኝ፣ ረዝው ልሙት ረዝ፣ ዞር በልልኝ፣ ሙችሽ መቀርኩልሽ

እኔ በጣም ወድጆ አለው ሰፈሩ፣ አገሬ ትዝ ያለኝ እውነት። የተወለድኩበት ጥቅምት ጥቅምት መድኃኒዓለም እኮ አገሬ እሄድ ነበር፣ ዘንድሮ ግን አልሄድም።